ዋይት ሀውስ ቦምብ ሊጥል ይችላል እንጂ ፀሐይን አይጥልም። ዋይት ሀውስ ዶናልድ ትራምፕ፣ እንደ ልቤም ኢትዮጵያ ላይ ፀሐይ አይውጣ ማለት ይችላል እንዴ? አይችልም። ምን ማለት ወቀላች? የዚህ ነገር ባለቤት መለኮት ነው። የኢየሱስ ስም ስም ባለቤት መለኮት ነው። አልንበረከክም ማለት ይሄ ከገባች ወጠች ሳንበረከክ ያለት ይሄ ከገባ ወጠት አንበረከክ አለ። በዚህ ስም ብዙዎቻችን ይህን ስም ስላልተጠቀምን እስቲ እዚህ ጋ የሆነ ፍንዳታ ይሰማ፣ እዚህ ቤት ካለ ከዘጠና ፐርሰንቱ በላይ ኢየሱስ ብሎ ነው የሚጮህ እንዴናው ቃልና ማምለጫችን ውስጣችን የገባው እንዴ ነው። በጌታ መንፈስ ታልሆነ ማንም ኢየሱስ አይጠራ ማለት እንደዚህ ነው እንጂ ለፎርማሊቲ ማሰው ይጠራው አለኩ እኛ ለፎርማሊቲ አ የምንጠራው፣ የዳንበት ነው ትርጉሙ ይገባናል። ማንም ሰው ጌታን ካገኘ በኋላ አያውቅም እኮ ኢየሱስ ሲሚሎን ሲጠራ አጋጣሚሉ አጋጣሚው ዝም ብሎ እና ሌላ ሰው ነው ግራም ይገባው። ሌላ ብዙ ነገር ነው የሚጠራው። እስቲ እዚህ ጋር የሆነ ፍንዳታ ይሰማ፣ እዚህ ቤት ካለ ከዘጠና ፐርሰንቱ በላይ ኢየሱስ ብሎ ነው የሚጮ። እንዴ እናውቃለና ማምለጫችን ውስጣችን የገባው እንደ፣ ለዚህ ነው በጌታ መንፈስ ታልሆነ ማንም ኢየሱስ ስም አይጠራ ማለት እንደዚህ ነው እንጂ ለፎርማሊቲ ማሰው ይጠራዋል እኮ። እኛ ለፎርማሊቲ አይደለም የምንጠራው የዳንበት ነው ትርጉሙ ይገባናል። እስቲ ታክሲ ላይ ሂዱ፣ ታክሲ ታክሲስት ይሆን ሲዲ ይጣርጉ ያውቁ በዛ በጌታ ሆነ ስለተለያላችሁ በኢየሱስ ምናምን ወይ ኢየሱስ ይላል። አታሽል ከአዋሳ ከአዋሳ መቼ የሚመጣ አውሮፕላን ላይ እንዴ እንዴ፣ መጠርጠሩ ከአዋሳ የሚመጣ አውሮፕላን አታሽ ጭስ፣ አፍኖታ እንዴ፣ ሚዲያ ላይ እኮ ተለቋል። የነበረው ጸሎት ጨርች ነው የሚመስለው። ኢየሱስ ኢየሱስ። ካለበት ቦታ ሰው ሲመጣ የሚጠራው ኢየሱስ ነው። ሌላ ፎርማሊቲ የለንም። አናውቃለን እንደዛ ያልክራፍ ሴት እንደምትገባት ብትሞት ወይት እንደምገባት ታውቃል። ሌላ እኮ አውቅም። አረ ምን ይሻለናል? ምን እንሁን? ወይኔ እናቴ፣ ወይኔ አባቴ፣ ወይኔ አጎቴ፣ ልጆቼ፣ ልጆች ሚስትም ትዝ አይሉም። ትዝ ቢሉ በውስጥ እንጂ ባፍ የሚመጣው ኢየሱስ ነው። ሚስት ያድነኝ የሚል ማን አለ? ባል ያድነኝ የሚል የለም፣ የለም። ባልሽ አጣብሽ ሰልቶ የሆነ ነገር ይነሳ ቶሎ የሚመጣልሽ የባል ይስም አይደለም፣ አይደለም፣ ኢየሱስ ነው። እውነቴን እላችሁ እኛ ትርጉም አለ ለኛ ኢየሱስ ስለተቀበልነው ለኛ የኢየሱስ ስም ትርጉም አለው። ትርጉም አለ፣ ዝም ብለ ስለምለፈልፈ አይደለም ትርጉም አለው። ስንቴ ከመወደነናል አንዴ ብርሰን አንዴ ከዋና መወደነናል። ከዛ በየቀኑ ከሚመጣ ሞት የዳንበት ይሄ ስም ነው። ለስሙ ሲከብር ጭብጫ አምጥለት። ሃሌሉያ ጌታ ይባርክ። አንድ ጥቅሱ ላንብብና እንጸልያለሁ። ፊልጵስዩስ ምዕራፍ 2 ቁጥር ዘጠኝ እግዚአብሔር ያለ ልክ ከፍ ከፍ አይደረገው ከስም ሁሉ በላይ የሆነን ስም ሰጠው። ይህም በሰማይም በምድርም ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ። እኔ የምንበረከከው አምላክነቱ ገብቶኝ ነው። ሌሎች የሚንበረከኩ ተገደው ነው። ዛሬ በፍቃድ የምንሰግደው በፍቃድ እንሰግዳለን፣ ግን ተገደው የሚሰግዱ ግን ዛሬ አሉ። ይህን እኮ ነው የሚለው። አስተውሉ በሰማይም በምድርም ከምድር በታች አሉ። በሰማይ በሰማይ ሁሉ በውዴታ ነው የሚሰግደው። ይንበረከክ ዘንድ አለ የሚለው በኢየሱስ ምን ይሉ ዘንድ ይንበረክ። በሰማይ በሰማይ ሁሉ በፍቃዱ ነው የሚንበረከከው በምድር የኢየሱስ አምላክነት የገባው የኢየሱስ አያልነት የገባው የኢየሱስ ንግሥና የገባው የኢየሱስ አዳኝነት የገባው በውዴታ ይንበረከካል። ሌላውስ በምድር በግዴታ ይንበረከካል። እሺ፣ ከምድር በታች ያሉትስ ሲኦል ማለት ነው፣ ጨለማ፣ እሱም በግዴታ ይንበረከካል። በማንሰብ ዛሬ በሰው ዓለም ላይ እምቢ አለ፣ በሲኦልም እምቢ አለ፣ አስገድደን እናንበረከከዋለን። እኛማ ወደንም በፍቅር እኔ ስንበረከኩ ደስ ነው የሚል እኮ እንዴ! ስንበረከክለት፣ ራቆቱን ሲሰቀልልኝ ምንም ያልመሰለ አላፈርም እኮ ወንድ ልጅ ሆኖ ራቆት በወንድ አካላልኝ ራቆት ሲጠፋ ምንም ያልመሰለው፣ ደግሞ እንደዚህ ዝንጥብዬ መንበረከክ ያሳፍረኝ እንዴ? እንበረከክለታለሁ፣ ለኢየሱስ እንበረከካለሁ። ብልስ እኔ በመረዳት ነው የምንበረከከል፣ ሌሎች ግን በግዴታ ይንበረከካሉ። አልንበረከክም ማለት አይቻልም። አሁን ደግሜ እናገራለሁ ዓለም በረከክ ማለት አይቻልም። ይሄ ለኢየሱስ ስም የተሰጠው መለኮታ አይሰጣ ባይ ዘወይ ባይ ዘወይ ይሄ ነገር ለኢየሱስ የሚባለው ለሚያውቀር ኢየሱስ የሚባል እንኳ ሰምተው ለማያውቁ ለነሱ ሳይቀር ይሰራል እ። በየትኛውም ዓለም ውስጥ ሊሰራ የሚችል የስም ጉልበት ነው። መለኮታዊ ስለሆነ ለምሳሌ ፀሐይን ለብራት ላጥፋት የሚል የለም። እስቲ ላብራት፣ እስቲ ትብራላችሁ። ከዋይት ሀውስ እኮ አይበራ። ዋይት ሀውስ ቦምብ ሊጥል ይችላል እንጂ ፀሐይን አይጥልም። አልሰማችሁም? ዋይት ሀውስ ዶናልድ ትራምፕ እንደ ልቤም ኢትዮጵያ ላይ ፀሐይ አይውጣ ማለት ይችላል እንዴ? አይችልም። ምን ማለት ወቀላች የዚህ ነገር ባለቤት መለኮት ነው። የኢየሱስ ስም ስም ባለቤት መለኮት ነው። አልንበረከክም ማለት ይሄ ከገባች ወጣች ሳንበረከክ ያለት ይሄ ከገባ ወጠት አንበረከካል። በዚህ ስም ብዙዎቻችን ይህን ስም ስላልተጠቀምን ልጠቀም እምቢ ማለት አይቻልም። አይቻል እግዚአብሔር ምስክሬ አይቻልም ብለኸው ፊት ለፊት ላይ ይደፋ ይችላል፣ ግን ይደፋል። መንበረከክ ግዴታው ነው። ይንበረክ ካሉ የሚለው ለስሙላ እንደዚህ ይላሉ፣ ይንበረከካሉ። ከጉልበት ጋር የተያዘ ነው። ምን ማቱም ሙሉ አካልን ወዳልነበረበት ፖዚሽን መመለስ ነው። መንበርከክ ቆመ ከነበርክበት፣ ከመቀመጥም ይበልጣል። ታላችሁ መንበርከክ ይሄ ነው አይደል መቀመጥ። ተንበርከኩ ብላችሁ ካላችሁበት ትወርዳላችሁ ወደ ታች። ስለዚህ ቆሞ መከራከርም አይደለም ቁጭ ብሎ መዝናናትም አይደለም። መንበርከክ ወደ ታች የመውረድ ውጤት ነው። እግዚአብሔር ምስክር። ዛሬ በምንጸልየው ጸሎት እኔ ስላልኩ አይደለም፣ መጽሐፉ ስላረጋገጠ ይሄን ስም ስለተረከበ ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። ዛሬ ጉልበታቸውን በሙሉ ለኢየሱስ አሳልፎ ይሰጣሉ። አቅም ሁሉ ለዚህ ነገር ይንበረከካል። በዚህ ስም እጸልያለሁ። የተለያየ ጉዳይ ይዛችሁ የመጣችሁ ከባድ የሆነው ለእናንተ ዓለም እንጂ ለእግዚአብሔር ዓለም አይደለም። በከባድ ነገር የመጣችሁ ተጨንቃችሁ የመጣችሁ ታማችሁ የመጣችሁ ህመም ያለባችሁ በተለያየ ጉዳይ ውስጥ የመጣችሁ፣ ይህን ስም እጠራለሁ። ይሄ በሽታ ከእናንተ ላይ ይነሳል። በቃ የእኔ ነገር አስጨንቆኝ ውጥረት ውስጥ ነው ያለሁት የምትሉ፣ ይህን ስም እጠራለሁ። ከውጥረት ትወጣላችሁ። ስሙ ማን ይባላል? ስሙ ማን ይባላል? ለዚህ ስም የማይንበረከኬል በሽታ ከአንተ ጋር አወራ ከሰውነት ጋር ነው የሚያወራ። አረ ሰውነት ጋር ነው የሚወራ እንጂ ከአንተ ጋር እንትን አባላለሁ ምናምን አይልህም። ኢየሱስ ስም ሲያወራው ግን ያወራዋል እሺ በሽታ ብቻ አሁን የተሰበረ አጥንት የተሰበረ አጥንት የተሰበረ አደጋ አግኝቶት አጥንት የተሰበረ እኮ ያ አጥንት ህመም ነው ሰውነት የሚሰማው ኢየሱስ ስም ሲጠራ ግን ይህ አጥንት ሪስፖንድ ያደርጋል እጅን ይዞ አነሳ ቁርጭምጭሚቱን ጸኑ ይላል እኮ ቁርጭምጭሚት ይህን ስም ይሰማል ያለኝን እሰጥሃለሁ በኢየሱስ ስም ተነሳና መንበል ተመላለስ ልክ ስሙ ሲጠራ ቁርጭምጭሚቱን ጸና ይላል ይህ ስም እማዋራው አካል የለም አንተ እንኳን ቃል የለም የምትል፣ ይሄ ግንብ በሲሚንቶ ማለት የተገነባው ኢየሱስ ሲባል ይሰማል። መፍረስ ካለበት አንተን ለማሻገር ስሙ ጥራ ይፈርሳል። ግኡስ በለው እስትንፋስ፣ ያለ እስትንፋስ የሌለው ይሄን ስም ይሰማል፣ ይሰማል፣ ይሰማል፣ ይሰማል፣ ይሰማል። ስንቶች እኮ የድንጋይን አዳ ሊደረምስባቸው ብሎ በኢየሱስ ስም ብሎ አቁሞ አልፈዋል። ልክ ካለፉ ተደርምሶባቸው አቀ ድንጋይ ነው ብለህ አትቁም። እሳት ድምጽ አለው እንዴ የለው እንዴ? የእሳትን ኃይል አጠፉ ይላል እኮ በኢየሱስም ስትለው የእሳት ኃይል መሆኑ ይቆማል። አንተ ጋር እየነደደ የመጣ እሳት እስቲ በኢየሱስም ስም በለው አንተ ቤት ጋ ይቆማል። ለምን ይቆማል? እሳት ነው አይባልም። ይሄ ስም መለኮታዊ ስልጣን አለው። ስልጣን አለ። ዛሬ እንጠራለን፣ ስልጣኑ ይገለጣል። እጆቻችሁን የተለያየ ጉዳይ ውስጥ ያላችሁ እኔ ብቻ እናንተም ኢየሱስ ኢየሱስ ትላላችሁ ይሆን ነገር ይሆናል ዮ ነገር ይሆናል። ይሆ በዚህ ልክ በዚህ ልክ ተሰብኮ ኢየሱስ ዮ ነገር ይሆናል። በጌታ በኢየሱስ ስም፣ በናስሬቱ ጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ አስጨናቂ የህይወት ክስተቶች ዛሬ ተነሱ ይሆናል። አስጨናቂ የህይወት ክስተቶች ዛሬ ገለል ይበሎ አላሻገር ያሉ ነገሮች ገለል ይበሎ። አላራምድ ያሉ ነገሮች ገለል ይበሎ። አላሶጣ ያሉ ነገሮች ገለል ይበሎ። ከሕይወታችሁ ላይ ዛሬ ይነሳ። ከመንገዳች ላይ ዛሬ ይነሳ። በኢየሱስም ከአካባቢያች ላይ ዛሬ ይነሳ። ከቤታችሁ ላይ ዛሬ ይነሳ። ከስራች ላይ ዛሬ ይነሳ። ከነገራች ላይ ዛሬ ይነሳ። ዛሬ ይነሳ። ዛሬ ይነሳ። ዛሬ ይነሳ። በኢየሱስም ይነሳ። በጌታ በኢየሱስም በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። እያንዳንዱ የማያስፈልጋችሁ ነገር ከእናንተ ሰውነት ላይ ይነቀለ፣ ከሕይወታችሁ ላይ ይነቀለ፣ ከቤታችሁ ላይ ይነቀለ። ማንኛውም በሽታ ከእናንተ ላይ ይነቀለ፣ ማንኛውም ቫይረስ ከእናንተ ላይ ይነቀለ፣ ማንኛውም ሕመም ከእናንተ ላይ ይነቀለ። ማንኛውም ጭንቀት ከእናንተ ላይ ይነቀለ። ማንኛውም ውጥረት ከእናንተ ላይ ይነቀለ። ማንኛውም ህመም ከእናንተ ላይ ይነቀለ። ማንኛውም ሰቆቃ ከእናንተ ላይ ይነቀለ። ማንኛውም ሰቆቃ ከእናንተ ላይ ይነቀለ። በኢየሱስ ስም ይነቀለ። በፊታችሁ ቆመው አላሻገር ያሉ ዛሬ ይንበርከኮ። እንደውም ልንገራችሁ፣ በዚህ ስም ይንበረከካል ስለሚል አንተ ቆመ የምጠራው ሰውዬ አንበርክከ በላዩ ላይ ረግጠህ ትሻገራል። አላሻገር ያሉን አንበርክከ ራያቸው ለቆመ ትሻገራል። እንደዚህ እያየ ጸልይ። በኢየሱስም ስም ሲንበረከኩ፣ ከዛስ እላቸ ደረጃ አድገ ወደሚቀጥለው ከፍታ ሄደ ትሻገርባቸዋለሁ። በኢየሱስ ስም። በጌታ በኢየሱስ ስም። አላሻገረ ያለው አላሻገረ ያለው ማንኛውም ነገሮች እንዲንበረከኩ አሳለው። እንዲንበረከኩ አሳለው። በኢየሱስ ስም አሳለው። አሳለው። በኢየሱስ ስም አሳለው። በኢየሱስ ስም። በጌታ በኢየሱስ ስም። በናዝሬቱ ጌታ በኢየሱስ ስም። በህይወታችሁ ላይ መቀጠል የሌለባቸው ነገሮች ሁሉ ዛሬ እንዲነሱ አዛለሁ። በኢየሱስ ስም በመረዳት የሆነ ዓለም እንደሚፈርስ፣ የሆነ ዓለም እንደሚወድቅ፣ የሆነ መልአክ እንደሚመጣ ልንገራችሁ። እዮላችሁ አንዴ ልንገራችሁ። በሰይጣን ዓለም ላይ ኢየሱስን እኳ አይቶ ይንቀጠቀጣሉ ይላል። ምንም ምንም እንዳት እንደ እንት እንዳት አንተ ባትልም ይሄ ስም በጽህፈትም በጥሪም ባለበት ቦታ አጋንቶች ይንቀጠቀጣሉ። በጽህፈት የሰማችን እንኳን ተነግሮ አይደለም። ምንም ነገር ሲነገር ቫይብሬት አለ፣ የሚሄድ አቅም አለ። ተለጥፎ ባለበት እንኳን ይንቀጠቀጣሉ። ሰማይ ሁሌ ኢየሱስ ስትል አቴንሽን ይዛ፣ መላእክቶች ለስራ የሚዘረጉበት ስም ኢየሱስ የሚባለው ነው። ለምሳሌ ይህን ይህን ብያለው በኢየሱስ ስም ስል ባልኩበት አቅጣጫ መላእክቶች ይገለጣሉ። ምንም ጥርጥር የለም። ለምን ሰማያዊ አካላት ለዚህ ስም እውቅና ይሰጣሉ? ከዚህ ስም በስተጀርባ ኮ የስሙ ባለቤት አለ። እሱ ማነው ካልከ፣ ኢየሱስ የሚባለው ንጉስ። የንጉስ ትእዛዝ ባለበት የንጉስ ሠራዊት አለ። ኢየሱስ ስትል ለምሳሌ በጌታ በኢየሱስ ስም አሜን፣ አሜን በዚህ አካባቢ ሰላም ይሁን ስትል፣ ሰላምን ለማስፈን በዛ ቦታ ላይ መልአኮች ምን ይላሉ? ይገለጣሉ። የሆነ ቢሮ ሄደ በር ተዘግቶባል፣ ሲቪ ያስገብታል በኢየሱስ ስም ሲቪ ተቀባይነት ይኖር ስትል፣ ስማይ ንግግርህ አይደለም። ከዚህ ስም በስተጀርባ ነገሩን ለማስፈጸም የሚላኩ መላእክቶች አሉ። አሁን ኢየሱስ ስትል የሰማይ ሰራዊት ተዘጋጅተዋል። የሲኦል ዓለም ተንቀጥቅጠዋል። አትሻገርም ያልሽ ተሸብሯል። በርን የዘጋብ ደንግጠዋል። አሜን።